ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። በአልዩ አምባ ከተማ በተደረገ ፍልሚያ የአድማ ብተና አዛዡን ጨምሮ አንድ አይሱዙ ሙሉ ያገዛዙ ኮማንዶ ተደመሰሰ ተብሏል። ወንበር ጠባቂው ኃይልም ለልማት በወጣ ሕዝብ ላይ ከፍተኛ ጉዳት እንዳደረሰ ተነግሯል። እሸት ክፍለ ጦርም ለወራት ያሰለጠናቸውን የፋኖ ሰራዊት አባላትን በደማቅ ሁኔታ አስመርቋል። በመተከል ዞን፣ ቡለን ወረዳ በኩጂ ቀበሌ ከ50 በላይ የመተከል ተወላጅ ንጹሐን አማራዎችን የኦሮሞ ነጻ አው የውጪ ኃይሎች ወይም ኦነግ ሸኔ ተጨፍጭፏል ተብሏል። የንጉሥ ሚካኤል አሊ ኮር ሰብሳቢ ከሆነው ከአርበኛ አብነው ታደሰ የተላለፈ መልዕክትም በዛሬው ዕለት ሲነበብ ውሏል። የጄኔራል ተፈራ ማሞ ብርጌድ ሻለቃ አንድ በፈጸመችው የከተማ ውስጥ ኦፕሬሽን ጀብድ ፈጽማለች ተብሎላታል። ከቂሊንጦ ማረሚያ ቤት ዛሬ በዋስ የተለቀቁ የፖለቲካ እስረኞች በር ላይ ተጠብቀው በድጋሚ በፖሊስ ተይዘው ወዳልታወቀ ስፍራ መወሰዳቸውም ታውቋል። እነኝህንና ሌሎችንም መረጃዎች በዝርዝር ወደ እናንተ እናደርሳለን እናንተም የወደዳችሁ አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። በአልዩ አምባ ከተማ በተደረገ ፍልሚያ የአድማ ብተና አዛዥን ጨምሮ አንድ አይሱዙ ሙሉ የአገዛዙ ኮማንዶ እንደተደመሰሰ ተነግሯል። በአንኮበር ወረዳ አልዩ አምባ ከተማ በሸዋ ጠቅላይ ግዛት እዝ መሐመድ ቢሆኔ ኮር ስር የሚገኙት የጣይቱ ክፍለ ጦር እና ወንዱ አስቻለው ደሴ ክፍለ ጦር በተወጣጡ ሻለቆች በተደረገው ፍልሚያ በጠላት ላይ ከፍተኛ ጉዳት ደርሷል። በንኮበር እና በአልዩ አምባ ከተማ መካከል የምትገኝ ልዩ ቦታ ጥዳምባ የሚባል ቦታ ላይ ለእገዛ የመጣ የአገዛዙ ኮማንዶ አንድ አይሱዙ ሙሉም ተደምስሶ ውሏል። በተጨማሪም በአልዩ አምባ ከተማ በተደረገው ፍልሚያ የአድማ ብተና አዛዥ የሆነው አማረ የተባለ የጸረ አማራ ያገዛዙ ቀኝ እጅ በጀግኖቹ እርሳስ ከባድ ጉዳት ደርሶበት በከፍተኛ ሕክምና ላይ ይገኛልም ተብሏል። እንዲሁም አንድ የአድማ ብተና የሻምበል አመራር በአናብስቶቹ አፈሙዝ በደረሰበት ምት አንገቱ ላይ ተመቶ በህይወትና በሞት መካከል እንዳለም ለማረጋገጥ ተችሏል። በተጨማሪም የአድማ ብተና ተመራጭ የሆኑ የቡድን መሳሪያ ተኳሾች አንድ የስናይፐርና የብሬን ተኳሾች ከነመሳሪያቸው በወገን ጦር በቦምብ ጋይተዋል። ጥዳምባ የምትባል ቦታ ላይ አንድ አይሱዙ ሙሉ ከተደመሰሰውም ውጪ በተጨማሪ ባልዩ አምባ ከተማ በነበረው ፍልሚያ ከጠላት በኩል በውስጥ በደረሰ መረጃ 13 የአገዛዙ የጥምር ጦር አባላት እስከ ወዲያኛው የተሸኙ ሲሆን 18 የሚሆኑት ደግሞ ከባድ ቁስለኛ ሆነው በህክምና ላይ እንደሚገኙ ተነግሯል። በአውደ ውጊያው 7 የነፍስ ወከፍ መሳሪያ 554 የብሬን ና የክላሽ ተተኳሾች ሁለት የብሬን ሸንሸል እና አራት የክላሽ ካዝና ተማርኳልም ተብሏል። በአጠቃላይ በነበረው በአውደ ውጊያው የመሐመድ ቢሆነ ኢንኮር የኮሩ ቃኞችም ታላቅ ጀብድን ፈጽሞ መመለሳቸው ተነግሮላቸዋል። አማራ ጠል የሆነው የአብይ አህመድ ወንበር አስጠባቂው ኃይል ለልማት በወጣ ሕዝብ ላይ ከፍተኛ ጉዳት አድርሷል። ራሱን ጥምር ጦር ብሎ የሚጠራው የአማራ ጠሉ የአብይ አህመድ ወንበር አስጠባቂ ኃይል በሰሜን ወሎ ዞን መቄት ወረዳ በመንገድ ጠረጋ ልማት በተሰማራው ሕዝብ ላይ ድንገተኛ ተኩሱ በመክፈት ሜካናይዝድና የቡድን መሳሪያውንም በመጠቀም በስድስት ሰዎች ላይ ከፍተኛ ጉዳት ማድረሱ ተዘግቧል። በዚህም ፋሽስቱ የአብይ አህመድ አገዛዝ ሕዝብ ጠል፣ ልማት ጠል፣ ማንነት ጠልና ፍጹም ሰብአዊነት የሌለው መሆኑን በይፋ አረጋግጧል ሲሉ

በሌላ በኩል እሸት ክፍለ ጦር ለወራት ያሰለጠናቸውን የፋኖ ሰራዊት አባላትን በዛሬው ዕለት በደማቅ ሁኔታ አስመርቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ላስታ አሳምነው ኮር እሸት ክፍለ ጦር ለተከታታይ ወራት ያሰለጠናቸውን ፋኖችን በዛሬው ዕለት ህዳር 20 ቀን 2018 ዓ.ም ም ሲያስመርቁ ውሏል። ተመራቂ ፋኖችም ለወራቶች በአካል ብቃት፣ በተኩስ በሰልፍና ወታደራዊ ሳይንስ የሚጠይቀውን እውቀትና ጥበብ ቀስመው ተመርቀዋል ተብሏል። በዚህ የምረቃ ስነ ስርዓት ላይም ተብሎ ተወርዋሪ ኮማንዶ አዛዥ የሆነው ሻለቃ ደምሌ ጣፋጭ ወይም ጥንቅሹ እና የላስታ አሳምነው ኮር ከፍተኛ አመራሮች፣ እንዲሁም የእሸት ክፍለ ጦር አመራሮች ተገኝተው መልእክቶቻቸውን አስተላልፈዋል። ተመራቂዎቹ የፋኖ አባላቶችም እኛ የህልውና ትግሉን በድል ለማጠናቀቅ ብቻ ሳይሆን ስለ ነገይቱ ኢትዮጵያ አስበን ጭምር ነው የሰለጠን ነው ሲሉም ተናግረዋል። ሰልጣኞቹ አክለው እኛ ሰልጥነን ለዚህ ችለት ስንበቃ እኔ ጎጃም ጎንደሬ ሸዋዬ ወሎዬ እንድንል ሳይሆን አንድ ሁኑ የሚለውን የጄኔራል አሳምነው ጽጌን የኑዛዜ አክብረን በአማራነታችን ጸንተን እንቆማለን ሲሉም ተናግረዋል። በመጨረሻም ተመራቂዎቹ የተሰጣቸውን አደራ በአግባቡ እንደሚወጡ ቃለ መሐላቸውን በመፈጸም ቃል ገብተዋል። የአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክዝ ለአስታሳ ምነኮር ሚዲያና ኮሚኒኬሽን ክፍል ኃላፊ የሆነው ጋዜጠኛ ፋኖ ደረበ መኮንንም ይህንኑ በዝርዝር ገልጿል። ህዳር 13 ቀን 2018 ዓ ም በመተከል ዞን ቡለን ወረዳ በኩጂ ቀበሌ ከ50 በላይ የመተከል ተወላጅ ንጹሐን አማራዎች የኦሮሞ ነጻ አውጪ ኃይሎች ወይም ኦነግ ሸኔ ተጨፍጭፈዋል ተብሏል። ከነ ቤተሰቦቻቸው በእሳት እንዳቃጠላቸውም ተነግሯል። በመጀመሪያ ታርጌት የተደረገው የአቶ አሞኜ ጀንበሬ ቤተሰብ ሲሆን፣ አቶ አሞኜ ማለት ከወረዳ እስከ ፌዴራል መስሪያ ቤቶች ድረስ እየሄደ በመተከል ዞን ለሚኖሩ የአማራ ተወላጆች መብት እድሜ ልኩን ሲከራከር የኖረ ብርቱ ሰው እንደነበር የሚያውቁት ጠቅሰዋል። በኩጂ ቀበሌ ደግሞ ዋና የሀገር ሽማግሌና አማራን ወክሎ የሚቆም ደፋር ሰው ነበርትም ተብሏል። መተከልን እንወርሳለን የሚሉት ኦነጎቹ አባ ሙኝን ከገደል ነው የመተከል አማራን ማጥፋት ቀላል ነው በሚል ሀሳብ ለአማራ ብሄር መብት ህልውናና ጠበቃ የነበረውን አቶ አሙኝ ጀንበሬን በመጀመሪያ ቤቱን ከበባ ውስጥ በማስገባት ህዳር 13 ከጠዋቱ 12 ሰዓት አካባቢ ቤቱን ዘርፈው እስከ ቤተሰቡ ጨፍጭፏቸዋል። ኦነጎቹ አባ ሙኝን ከገደሉ በኋላ የአማራን ራስ መታ ነው ብለው እየጨፈሩ ሌሎች አማራዎችንም መጨፍጨፍ እንደጀመሩም ተነግሯል። ነገር ግን በኩጂ ቀበሌ ያሉ አማራዎች ሙሉ በሙሉ ተጨፍጭፈው ከማለቃቸው በፊት የአዲስ ዓለም የማጣ የሆራ የጭላንቆና የጉሽባጎ የአማራ የሺናሻና የጉሙዝ ነዋሪዎች ደርሰው ከጥፋት እንዳተረፏቸውም ተጠቁሟል። በወቅቱ በአባ አሞኜ ቤት የነበሩና የተጨፈጨፉት አማራዎች ሲጠቀሱም አቶ አሞኜ ጀንበሬ አባት፣ አካውንታንት ገበያው አሞኜ ልጃቸው፣ እንዲሁም ወይዘሮ አበዚ የኔው የአጎት ልጅና ወይዘሮ ሰፊ ቁ የልጃቸው ሚስት ናቸው። ለአማራ የከፈለውን መስዋዕትነት ብዙ ነው። በቡለን አማራ ከሞት የሚተርፈው ከእስር የሚፈታው በአባ ሞኜ ስም ነበር። እናም ተብሏል የተጨፈጨፈው አማራ ቁጥር ከፍ ይበል እንጂ የሽናሻ ተወላጆችም አብረው በኦነግ ሸኔ ተጨፍጭፏል ሲሉ መረጃዎች ጠቁመዋል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ስር የንጉሥ ሚካኤል አሊ ኮር ሰብሳቢ ከሆነው ከአርበኛ አብነው ታደሰ የተላለፈው መልእክት በዛሬው ዕለት በሰፊው ሲነበብ ውሏል። ህዳር 13 ቀን 2018 ዓ.ም መካነ ሰላም ከተማ ውስጥ የአንድ ካህን ሚስትን ጨምሮ በድምሩ ሶስት እመጫት እናቶች ታፍነው ወደ ካምፕ ተወስደው የፋሽስቱ የአብይ አህመድ ገረድ በሆነው የጸጥታ ኃይል አባል ተደፍረው የግፍግፍ እንደተፈጸመባቸው በሰማሁ ጊዜ እጅጉን ማዘኔን እየገለጽኩ ህዝባችን እንዲህ አይነት ዘግናኝ ድርጊት እየፈጸሙ ታሪኩን እና ሃይማኖቱን እንዲሁም እሴቱን የሚሸረሽሩትን ለመታገል ጥርሱን ነክሶ ዳር እስከ ዳር ይነሳ ዘንድ ይህንን የትግል ጥሪ ለማቅረብ እወዳለሁ ሲልም መልእክቱን ጀምሯል። አማራ በርስቱ በሚስቱና በእምነቱ አይደራደርም። የተፈጸመው ዘግናኝ ድርጊት ደግሞ በርስትና በማንነት ብቻ ሳይሆን በሚስትና በሃይማኖት የመጣ ጠላት ስለመሆኑ አስረጅ ነውም ብሏል። የካህን ወይም የቄስ ሚስትን አስገድዶ የሚደፍር ኃይል በአማራ ምድር እንኳን ሶስት ዓመት ሶስት ቀን ውሎ ማደርም አልነበረበትም። ይህን ያክል ጠላት በነፍሳችን ጭምር ሊጫወት የቻለው አንድ ሆነን ዳር እስከ ዳር ባለመነሳታችንና ጠላታችንን አምርነን ባለመጥላታችን ነው ሲልም አስገንዝቧል። የሰሞኑ የግፍ ግፍ ብቻ ሳይሆን ባለፉት አመታት ህዝባችን የተሸከመው የመከራ ቀንበርን ክብደት ሁላችንም የምናውቀው ሆኗል። ጥቅምት 30 ቀን 2018 ዓ.ም በመካነ ሰላም ከተማ ዙሪያ ገጠር ወረዳ መቅደላ ታዳጊ ከተማ ላይ ይህ የኦሮሞማው ስርዓት ዘብ የሆነው ጸረ አማራው ቡድን አምስት ንጹሐን ወጣቶችን መረሸኑ የሚታወስ ነው። የልጆቻችንን የመከራ ድንኳን ሳንነቅል ድጋሜ ቀያችን ላይ የተፈጸመው ያስገድዶ መድፈር ወንጀል የጸረ አማራውን ቡድን አረመኒነት ገላጭ ነው ሲልም አሳስቧል። በአውግስት ቀን 2018 ዓ ም የምረት የተደፈሩት እናቶቻችን ለህፃናት ልጆቻቸው ፕሌት ለመውሰድ በጤና ባለሙያዎች ጥሪ ተደርጎላቸው ከገጠር ወደ መካነ ሰላም ከተማ የሄዱ መሆናቸው ታውቆ ከእንግዲህ መሰል ጥሪ ሲደረግ ጥንቃቄ በተሞላበት መንገድ መጓዝ እንደሚያስፈልግ ለማሳሰብ እወዳለሁም ሲል መልዕክቱን አስተላልፏል። እመጫት እናቶችንና የካህናት ሚስቶችን በመድፈር የአማራ ሕዝብን ክብርና ታሪክ ለማበላሸት ቆርጦ የተነሳውን አረመኔውን ቡድን ለማስወገድ የምናደርገው የህልውና ትግልን በመደገፍ ህዝባችን ላይቀሬው ድል እንዲዘጋጅ ከወዲሁ ለማ ማሳሰብም እወዳለሁ ሲል የንጉሥ ሚካኤል አሊ ኮር ሰብሳቢ የሆነው አርበኛ አብነው ታደሰ ምትኩ ህዝብ ይስማ ሲል ተናግሯል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር ባሰማው መረጃ በጄኔራል ተፈራ ማሞ ብርጌድ ስር የምትገኘው ሻለቃ አንድ በፈጸመችው የከተማ ኦፕሬሽን ጀብድ ፈጽማለች ብሏል። ህዳር ሃያ ቀን 2018 ዓ.ም የብልጽግናን እድሜ ማራዘሚያ እየተባሉ በህዝባቸው ላይ የመከራ ቀንበር እንዲሸከም የሚያደርጉ ዙፋን ጠባቂ ሚሊሻዎች ውስጥ አምስቱ በመብረቋ ሻለቃ ሸማቂዎች ወደ ፈጣሪያቸው የተሸኙ ሲሆን ሶስት የሚሆኑት ደግሞ በህክምና ላይ ነፍስ ውጪ ነፍስ ግቢ ሆነው እንደሚገኙ ለማረጋገጥ ተችሏል። ይህ በአይነቱ ልዩ የሆነ ኦፕሬሽን የተደረገው በአረርቲ ከተማ ዳር 19 ቀን 2018 ዓ.ም ከምሽቱ 1 ሰዓት ከ45 ሲል ሲሆን ይህም በአካባቢው የሚገኙ መጠጥ ቤቶችን ለማዘጋት ሲንቀሳቀሱ እንደሆነ ሸማቂዎቹ አሳውቀዋል። በሌላ መረጃ ፍርድ ቤቱ በዋሴ የፈታቸው ፖለቲከኞች ከቂሊንጦ በር ላይ በኦሮሞማው ኃይል ታግተዋል ተብሏል። ከቂሊንጦ ማረሚያ ቤት በዋሴ የተለቀቁት የፖለቲካ እስረኞች በር ላይ ተጠብቀው በድጋሜ በፖሊስ ተይዘው ወዳልታወቀ ስፍራ መወሰዳቸውም ተነግሯል። የቀድሞ የህዝብ ተወካዮች ምክር ቤት አባል አቶ አብዱራህማን አህመድዲን፣ አቶ ግዛቸው ታምርና አቶ መኮንን ደሳለኝ የፌዴራል ከፍተኛ ፍርድ ቤት ልደታ የጸረ ሽብር ወንጀል ምድብ ችሎት እያንዳንዳቸውን በ